ከዚህ አሁን በኋላ የሚገብልሽ ደሞዝ የለም። በነፃ ስር ሄደች። በነፃ ስር መቢሮ ወላሂ መዳም ቤት። እንደዚ አይነት ስህተት በጭራሽ እንዳትሰሩ። ይሄ ስህተት ከሰራችሁ እድሜ ልካችሁ ማለት ነው። ፈርታችሁ እነሱ ቤት ተንቀጥቅጣችሁ እንደምትሰሩ በነፃ እነሱ አገልጋይ እንደምትሆኑ እርግጠኛ ሆነው ነው የሚረግጧችሁ፣ የሚጫወቱባችሁ ማለት ነው። ጉዳዩ እንደዚህ ነው። ለሌላ እህቶቻችሁ እንደሚደርስ ይሄ ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። እችይታችን ከኢትዮጵያ ከመጣች ስድስት ወር ሆናት ማለት ነው። ከዛ የአራት ወር ደሞዝ ሰጥታት ከአራት ወር በኋላ የሁለት ወር ደሞዟን ቲዝባት እና ምንትላታለች ከዚህ በኋላ በነፃ ነው እኔ ቤት የምትሰሪው፣ ስትላት ልጅቷ ደግሞ ቢሮ ሰጅኝ በነፃ መስራት አልፈልግም ትላታለች። ወደ ቢሮም ይዛት ስትሄድ ምን እንደተነጋገሩ ልጅቷ አታቅም፣ ግን እኔ ነግራቸዋለሁኝ ከቢሮ እንደገና ይዛት ወደ ቤት ትመልሳለች። ኦኬ ደሞዝሽ፣ የሁለት ዓመት ሙሉ ደሞዝሽን ለቢሮዎች አስረክቢ ያለው። ስለዚህ አንቺ ሁለት ዓመት እስኪሚሞላሽ ድረስ በነፃ ትሰራ ያለች ትላታለች ማለት ነው። ልጅቷ እያለቀሰችም ይኸው ቲክቶክ ላይ ፖስት አደረገች። ግን ከቢሮ ጋር ምን እንደተፈጠረ እኔ ልንገራችሁ። ስድስት ወር ከሞላችሁ በኋላ ቢሮዎች አረቧ ያወጣችውን ብር በፊት ያወጣችውን ብር ግጭት ከተፈጠረ ቢሮዎቹ ጥሩ ቢሮዎች ካልሆኑ ሰራተኛ አይቀይሩላትም ብሯንም አይመልሱላትም። ለምን ብር የሚመለሰው እስከ ሶስት ወር ብቻ ነው ቢሮ ላይ ማለት ነው። ግን አንዳንድ ቢሮዎች አሉ። ስድስት ወር ምናምን፣ ከዛ በላይ አመትም ከሆናችሁ በምትክ በእናንተ ምትክ ሌላ ሰራተኛ ምናምን ነገር ይሰጣሉ። ማለት ግን አንዳንድ እናንተን መርደት የማይፈልጉ ቢሮዎች ምን አደረጋሉ? እንደ ፈለግሽ አድርገል፣ ከፈለግሽ አሳፍረት፣ ከፈለግሽ እንደ ፈለግሽ አድርገል ነው ሚሏት ማለት ነው። እሷም ያንን አጋጣሚ ተጠቅማ እንግዲህ የሁለት ዓመት ሙሉ ደሞዝሽን ለቢሮ ሰጥቻለ ያለችበት ምክንያት ያ ነው የቢሮ ያወጣችው፣ ስድስት ሺ ምን በፊት የገዛቻት ማለት ነው። ግን ልጅቷ በራሷ ስራ አልፈልግም ካላለች አሳፍርኝ ወይም ቢሮው ሰጅኝ ካላለቻት ግዴታ መብቷን የመጠየቅ መብቷን የማስከበር ማናቻችሁን ብትሆኑ መብታችሁን የማስከበር ግዴታ አለባችሁ። ኢትዮጵያ አሁን እቺ ልጅ በነፃ ከምትሰራ ኢትዮጵያ ብትል ነው የሚሻለው፣ አይደለ? በነፃ ከምትሰራ። ሳውዲ ደግሞ ትንሽ የከባድ ነው ይመስለኛል። ሌላ ከፋላው አሁን ለምሳሌ ችኛው ከፋላ ካንስሌሽን ወረቀት ካልሰጠች፣ ሌላ አሰሪ ለሷ አይቀማ ማሰራት አይችልም። አያችሁ አይደለም። ስለዚህ ኢትዮጵያን በነጻ ከምትሰሩ፣ ኢትዮጵያን ብትሄዱ አልሰራም ብላችሁ ስራ ማቆም ትችላላችሁ። ምንም የሚያስፈራ ምንም የሚያስለቅስ ነገር የለም። በቃ ገብታችሁ አይደለ ሌላ ነገ፣ ሌላ ቀን ነው። እኛ ኢትዮጵያውያን ምንድን ነው? ሁለት ዓመታችን ሳንጨርስ አገር ከገባን አገር ሁለት ዓመቷን ሳትጨርስ መጣች ይባላለው። ወይም የዓላማም አለመሳካት ሊሆን ይችላል። የዓለም መጨረሻ አይደለም ማሬ። ማለት ካልተሳካልሽ አንቺ ለመስራት እየፈለግሽ ለመስራት እየተጣጣርሽ ካልተሳካልሽ በነፃ ሰሪ ወደ እውነቴን ነው። አስፈላጊ ከሆነ ደግሞ ፖሊስ መሄድም ትችያለሽ። እኔ ሄዳለሁ አላልኳትም፣ መስራት ፈልጋለሁኝ እኔ ብር በጣም ብዙ ራውጥቼ ነው የመጣሁት። ስለዚህ ደግሞ እሷናት እኔን ማሳፈር የምትፈልገው ወይም ደግሞ እሷ ናት በነፃ ነው የምትሰሪው ያለችኝ ምናምን ብለሽ ለፖሊስ እንትን ማድረግ ትችያለሽ። ገብታችኋል አይደለ? ስለዚህ ይህን ያህል የሚያስፈራ የሚያስለቅስ አይነት ችግር የለም። አትፍሩ፣ አትሳቀቁ። ኮንትራት ቤት ያላችሁ እህቶቼ ማለት ነው ምንም ይሄን ያህል የሚያስለቅስ ነገር የለም። እሷን በጣም ፈርታ እያለቀሰች ነው። በነገራችን በጣም ብዙ እህቶቼ ያለ ምንም ደሞዝ ስድስት ወር ሰባት ወር እንደሚሰሩ ታውቃላችሁ። ከዛ ያንን የሰባት ወር ደሞዝ እየጠበቁ ያንን የሰባት ወር ደሞዝ እየጠበቁ ደግሞ በቃ እጥፍ ሁለት ዓመት ምናምን የሚያሰሯቸው በጣም በርካታ እህቶች እየወጡ ነው። ባይዘዌ ወላሂ እውነትህን ነው። ይሄ ቲክቶክ መምጣቱ አንዳንዴ እኔ በጣም ደስተኛ ነኝ። ምክንያቱም በጣም ቅኖች አሉ። ቅን ጥሩ ነገር የሚሰሩ ልበመልካሞች እህቶቻችን የእህቶቻችን ገንዘብ የሚያስመልሱ እህቶቻቸውን ፓስፖርታቸው ተቀብለው በፓስፖርት ቁጥራቸው ለኢምባሲ እንዲደርሱላቸው የሚያደርጉ በርካታ ሰዎች አሉ። እንሻላ ለዚህ እህታችንም ደግሞ ኢምባሲ እንደሚደርስላት ሙሉ ተስፋ አለኝ። ምክንያቱም ቲክታክ ላይ ስለለቀቀች ማለት ነው። ቲክታክ ላይ ነው ያገኘኋት። ይሄንን የምላችሁ እኔ በነጻ የምሰራበት ምክንያት የለም ብላችሁ መብታችሁን ማስከበር ትችላላችሁ ለማለት ፈልጌ ነው እላችኋለሁ የእኔ ወርቆች፣ ይህን ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። በጣም ብዙ እህቶች በነገራችን ላይ እናንተ እኮ ልታውቁ ትችላላችሁ፣ ለእናንተ ሳይሆን አዳዲስ ለሚመጡ እህቶቼ ማለት ነው። እንደዚህ አይነት ነገር ሲፈጠርባቸው ድንገት እንዳይደነግጡ፣ ተስፋ እንዳይቆርጡ ለዛ ለዛ ደግሞ ይሄ ቪዲዮ ይረዳቸዋል እላችኋለሁ። ሼር አድርጉላቸው። ወላሂ እውነቴን ነው። በጣም ያሳዝናሉ፣ በጣም ማለት ነው። ድግምት ሁላም ያሰሩባቸው አሉ ሀቂቀተን ነው የምላችሁ። እኔ በጣም ነው ብዙ ከመስማቴ ብዙ ከማየት የተነሳ አንዳንዴ አንድ እንትን እላለሁ፣ በቃ እፈራለሁ። ወላሂ እውነቴን ነው፣ እፈራለሁ ስላችሁ። ምንም አያመጡም እኮ ምንም አያመጡም። ግን እንደዚህ አይነት ድግምት ምናምን አሰርተውባቸው እሚጨልሉ እህቶች አሉ። ደሞዜን የማይሉ ሁሌም የመዳም ኩሽና እሚሮጡ ከእሷ ቤት ውጪ ቤት ያለ የማይመስላቸው በቃ ከሷ ቤት ውጪ ትንሽ ከቆዩ ከሷ ቤት ውጪ ምን ቤት የሚያገኙ የማይመስላቸው በርካታ እህቶች አሉ። ግን አይደለም የእሷ ቤት ብቻ አይደለም። የእሷ ቤት ካልተመቸሽ የእሷ ቤት ከአቅምሽ በላይ ከሆነ ሌላ ድር መሞከር አለብሽ። ደቂቃ ትላንትና ላያችሁም አንዷ እህታችን ራሷን ያጠፋችው መዳም ቤት ከፎቅ ራሷን ወርውራ አጠፋች። ያቺ እህታችን ምን እንደደረሰባት አይታወቅም። በቤተሰቦቻ ተበድላ ይሁን በመዳም ምናልባት ደሞዝ አልሰጥም ብላ ዝም ብላ እያስፈራራች ስታሰራት ሊሆን ይችላል። ግን ራሳችሁን ጠብቁ። ነገ ሌላ ቀን ነው። ምንም ያስፈራ ነገር የለም። እልፍ ቢሉ እልፍ ይገኛል ይባላል። እልፍ ቢሉ እልፍ ይገኛል። እሺ፣ ሞት አትመኙ። እራሳችሁን ለማጥፋት ራሳችሁን በጭንቀት ምክንያት ለማሰቃየት ምናምን ነገር በጭራሽ እንዳታሰቡት። ታቂቃታ መኖር ጥሩ ነው፣ ብዙ ነገር ያሳያል። እናንተ ደግሞ ወጣቶች ናችሁ፣ ተስፋ አትቁረጡ። የምሬን ነው። ጤና አላችሁ፣ በጤናችሁ ደግሞ የት መሄዳችሁ፣ ድንጋይ ፈንቀላችሁ ገንዘብ ማግኘት እንደምትችሉ ነው። ወላሂ እውነቴን ነው። እና እንደ ቀልድ በርካታ በርካታ እህቶቻችን ራሳቸውን አጥፍተዋል፣ በጭንቀት ይሄ ምክር የሚሰጣቸው ሰው ስላጡ ነው። ምክር በነገራቸው መድኃኒት ነው፣ ወላሂ ተስፋ መድኃኒት ነው። ተስፋ የሚሰጣችሁ ትንሽዬ እኔ አሁን ለራሴ ራሱ ደስ እያለኝ ነው ማወራላችሁ ሀቂቀትን ነው ብላ እኔ አሁን የሚመክረኝ ሰው ምናምን ደስ ይለኛል። ያኔ ባለኝ ተስፋ ላይ የተወሰነ ተስፋ የሚጨምርልኝ ነገ እኮ ያልፋል፣ ነገ እኮ ሌላ ቀን ነው፣ ከዚህ ብትወጪ እኮ ሌላ ጥሩ ስራ ታገኛለሽ የሚለኝ የሚያበረታታኝ ሰው ልቤም ፍክት ነው የሚያደረግልኝ። ስለዚህ ልባችሁ በእኔ ምክር ፍክት ይላል ብያምናለሁኝ። ለነበረን ቆይታ ደግሞ እጅግ በጣም አድርጌ አመሰግናለሁ። ስላላችሁልኝ ከጌታ ይበታች። እናንተ ውድ ቤተሰቦቼ ናችሁ። ስላላችሁልኝ እጅግ በጣም አድርጌ አመሰግናችኋለሁ አብራችሁ ስለነበራችሁም እጅግ በጣም ምስጋና ይላቃለ ነው ባይ